ናይጄሪያ በ2005 በሰባት ወር ውስጥ ብቻ 7000 ክርስቲያኖች መገደላቸውን 3 ሚሊዮን የሚጠጉ ከቤት ንብረታቸውን መፈናቀላቸውና በመቶዎች የሚቆጠሩ አገልጋዮች ክርስቲያኖች ታግቶ እንደሚገኙ በተለይ ከሃይማኖቱ ጋር በተገናኘ የሚሰሩ ዓለም አቀፍ ሪፖርቶች ይፋ አድርገዋል። በተለይ እየተፋፋም የመጣው ከ2009 ጀምሮ ቦኮ ሃራም የተባለው የእስላማዊ ኃይል በናይጀሪያ ላይ የሸሪያ መንግስትን መሰረታለሁ ብሎ ከጀመረ በኋላ ነው። በመሐመድ ቡሃሪ ፕሬዚደንት ሆኖ ከተሾሙ በኋላ 50 ሺህ የሚጠጉ ክርስቲያኖች መገደላቸውን ነው። ጥናቶች የሚያመለክቱት አሁን በስልጣን ላይ ያለው ቦላ ቲኑቡ የሚባለው ላጎስ ስቴት ሙስሊም ከንቲባ የነበረው ከኋላ ደግሞ የናይጄሪያ ፕሬዚደንት ሆኖ መሐመድ ቡሃሪን የተካው በሱ ዘመን ብቻ ከ2023 ጀምሮ 1000 ክርስቲያኖች መገደላቸውን መረጃዎች ያሳያሉ። ይሄ በጣም የቆየና ክርስቲያኖች በየቀኑ የሚገደሉበት አገር ስለሆነ በ2020 ዓ ም ፕሬዚደንት ትራምፕ የመጀመሪያው የፕሬዚደንሻል ተርሞ ላይ ናይጄሪያ is a country of particular concern. ዴዚግኔሽን ውስጥ አስገብቶ ናይጄሪያ 1998 1999ን የሪሊጂየስ ፍሪደም አክትን የምትጥስ ለክርስቲያኖችና ለሪሊጂየስ ማይኖሪቲ አደግኛ የሆነች ሀገር በመሆኗ የፖለቲካና የሚሊተሪ መሪዎቿ ክትትል እንድደረግባቸው ማቀብ እንድጣልባቸው በ2020 ዓ ም ላይ አጽድቆ ይህንን ስራ እየሰራ እንደነበረ እናውቃለን። ከዛ በኋላ ግን ምን ተፈጠረ? ባይደን ወደ ስልጣን ከመጣ በኋላ ውጭ ጉዳይ ሚኒስትር ሆነው የተሸመው ሰው ነው ይህኛው አንቶኒ ብሊንከን በዘሩ አይሁዳዊ ነው። ፕሬዚደንት ትራምፕ ስልጣኑን ሆነ እንደለቀቀ በ2021 ላይ ናይጄሪያን ከዛ ዝርዝር ውስጥ ያወጣል ማለት ነው። ከዛ አንቶኒ ብሊንከን ሲጠየቁ አውቴክ ነው ናይጄሪያ የሃይማኖት ነፃነት የተከበረባት የሰብአዊ መብት የሚከበረባት ሀገር ናት። ስለዚህ ናይጄሪያ ካንትሪ ኦፍ ፓርቲኩላር ኮንሰርን በሚለው ዴዚግኔሽን ውስጥ መገኘት የለባትም ብሎ የተከራከረው ይህ አይሁዳዊ የአሜሪካ ውጭ ጉዳይ ሚኒስትር ነው። ኦክቶበር ሰርቲፈርስት ላይ ፕሬዚደንት ዲጂቲ ድጋሚ እንደምትመለከቱት በትሩዝ ሶሻል ገጻቸው ላይ እንደገለጹት ናይጄሪያ አደገኛ የክርስቲያን ጠላት አገር መሆኗን አስታውቋል። 4700 ክርስቲያኖች በዓለም ደረጃ ሲገደሉ 3000 እንደሞተው የተገደሉት ናይጄሪያ ውስጥ ነው። የዩናይትድ ስቴትስ ዲፓርትመንት በጸጥታና ከቦኮሃራም ጋር ሊንክ ያሉ ክርስቲያኖችን የሚያሰቃዩ የሚገሉ እና ያንን ኢነብል የሚያደርጉ መሪዎችን አሜሪካ ሳንክሽን ማዕቀብ እንድትጥልና እርምጃ እንድትወስድ በሚል ፕሬዚደንት ትራምፕ ለስቴት ዲፓርትመንትና ለመለከተው አካላት መመሪያ ሰጥተዋል። አራት ሳምንት በፊት የተክሳሱ ሴናተር ቴድ ክሩዝ ለሴኔት ያቀረበው የህግ ረቂቅ አዋጅ አለ። ናይጄሪያስ ሪሊጂየስ ፍሪደም አካውንታብሊቲ አክት 2025 የሚል ህግ ሴኔት አቅርቦ ይህንን ህጎ እንዲጸድቅ እየሰራ እንደሚገኝ በትዊተር ገጹ ላይ በመስከረም ወር ላይ አይተናል። ኦፍኮርስ ምን ደረጃ ላይ እንዳደረሱ ባናቅም ይህንን ፕሮሰስ እያደረገ ይገኛል። የቦኮ ሃራም እና የተለያዩ ኢስላሚክ ኃይሎች ላይ እርምጃ እንዲወሰድ፣ ይህንን የሚያግዙ የናይጄሪያ ወታደራዊና ፖለቲካ መሪዎች ላይ እርምጃ እንዲወሰድ፣ ናይጄሪያ ማዕቀብ እንጣልና አገሪቱ ናይጄሪያ ካንትሪ ፎር ፓርቲኩላር ካንሰር ተብሎ ከሚጠቀሱ ሀገራቶች ዝርዝር ውስጥ እንድትቀመጥ የሚል ነው። በዚህ ምክንያት ፕሬዚደንት ዲጄቲ በኦክቶበር 31 ላይ ናይጄሪያን በዚህ ልስት ውስጥ አስገብቶ ክርስቲያኖች አለፉት አራት ና አምስት ዓመታት በተለይ ፕሬዚደንት ባይደን ስልጣን ላይ በቆየበት ዘመናት መላው ዓለም ክርስቲያኖችን እያሳደደ እንደቆየ ና የባይደን ና ይኛው ብሊንከን በዚህ ዙሪያ ተባባሪ እንደነበሩ ክርስቲያኖች ሲናገሩ ነው የቆይቱ ና አሁን ደግሞ ፕሬዚደንት ዲጄቲ ክርስቲያኖችን የመጠበቅ ግዴታ አለብን፣ ይህንን ደግሞ ይህነ መንግስት ያረጋግጣል በሚል በቱሪስቶች ሻላቸው ላይ ጽፎ ከዚህ ፊትም በተረጋጋሚ ጊዜ እንደሚናገረው ከአሁን ወዲህ ክርስቲያኖቹን ክርስቲያኖችን የሚገሉና የሚያጠፉ ሀገራቶች ላይ እርምጃ እንደሚወስድ አስታውቋል።